አሁን የሰርግ ጉድ ጉድ ላይ ነህ። ጥሩ ነው ሚዜ ዳኒ። ቲናን አግኝታችኋት ነበር እንዴ ከእኔ ጋር እጅግ በጣም የሚገርም ነገር ተፈጥሯል ማለት ነው። እዚህ ጋ እንግዲህ ቲና በሩን ከፍታ ሰውየውን አስገብተዋለች። ታዲያ አባባና ትሁት ደግሞ እሷ ባጠመደችው ወጥመድ ራሷ ትጠመዳለች እንዳሉት አሁን ላይ ቲና በራሷ ወጥመድ ተጠምዳለች ማለት ነው። እንግዲህ ሰውየውም፣ እንዲሁም ቲናም ሁለቱም ተይዘዋል። በጣም ነው ደስ የሚለው ማለት ነው። ያው እንደሚታወቀው ቲና ልታሳፍን አስባ የነበረው በአሁኑ ማለት ነው ዳኒን ነው። ምክንያቱ ደግሞ አባባን እንዳልሆነ የሚያሳዩ ብዙ ነገሮች አሉ። ከእነሱም ውስጥ አንዱ እንግዲህ ከዚህ በፊት እንደምናስታውሰው ሰውየው አባባን ሄዶ አባባን ለመምታትም ሙከራ አድርጎ ነበረ። ስለዚህ አባባን ያቀዋል ማለት ነው። አሁን ላይ ግን ቲና ያሰጠችው ፎቶ አለ። ፎቶን ሰጥታ ይሄንን ነው እንድትበቀልልኝ የምፈልገው ብላ እንግዲህ የተናገረችው ስለማን ነው? ስለ ዳኒ ነው ማለት ነው። ምክንያቱም ዳኒ አሁን ላይ በጣም ነው ያናድዳት። ለምን ከተባለ ከሷ ይልቅ ኤደንን ስለመረጠ፣ ማለት ነው። ስለዚህ አሁንም በማገትና በማስደብደብ በተለያየ ነገር በጉልበት የምታምነው ቲና አሁን ላይ እንግዲህ ዳኒን ለማስገደል ቆርጣ ተነስታለች ማለት ነው። ለዚህም እንግዲህ ትሁትን ጠይቃት ነበረ። ታዲያ ትሁት እዚህ ጋር እዚህ ነው የሚያድሩት ማለት ነው ዳኒና ኤደን ብላለች። ለምን ዳና ኒኤደን እዚህ የማያድሩ ከሆነ መጠጥ ቤት ከሆነ እሷ እንዳለችው መጠጥ ቤት እንሄድ ብላ ነበር፣ አልተሳካላትም እንጂ መጠጥ ቤት ሄደው ቢሆን አስባይ ነበረው። ልክ ኤደንን ሊሸኝ ሲሄድ በዛው እንዲያፍነው ነበረ። ነገር ግን እኛ ከቤት የትም አንሄድም፣ ማንም ሰው ከዚህ ቤት አይወጣም ብላለች ማለት ነው። ትሁት ታዲያ እንዴ ለምንድን ነው አይወጣም ያልሽው? ስትል ስትጠይቃት ቲና ማለት ነው እንግዲህ ትሁት ያለችው ነገር ቢኖር ምንድነው አባባ እዚሁ ቤት ፕሮግራም አለ ብለዋል። ስለዚህ ፕሮግራማችን እዚሁ ነው የትም አንሄድም ብለዋል ማለት ነው። ስለዚህም እንግዲህ ፕሮግራሙ በዚህ መልኩ ማለት ነው ሞቅ ደመቅ ሸብረቅ ብሎ ቤት ውስጥ ነበረ። ታዲያ ቲና እንቅልፍ የሌላት ማለት ነው ለሰው ማለት ለሰው ያላት እኔ ምን ብዬ ልግለጻት? ለገንዘብ ማለት ገንዘብ ከሰው ከምንም ከምንም በላይ ገንዘብን የምታስቀድመው ቲና ዳኒን ለማሳፈን በተኛበት ትራሱን በትራሱ እዛው አፍኜ ገላግለዋለሁ ብሏል። እኔ የምለው ለምን ተፋቀሩ ለምን ተዋደዱ ነው? ቲናዬ፣ እንዴ፣ ምነው አንቺ ፍቅር በአፍንጫ ይውጣልሽ። አንቺ አልፈልግም ብለሽ ካሊብን። ፍቅር አልፈልግምነት ብቻ ሳይሆን ፍቅር የላትም። ምንም ማድረግ አይቻልም። በነገራችን ላይ ፍቅር ተሰጦ ነው፣ ሲሰጣችሁ ነው ከወደ ላይ እንጂ ሳይሰጣችሁ በትግል የምታመጡት አይደለም። ፍቅር ማለት ፍቅር ማለት ተሰጦ ነው። እና ቲና ደግሞ ፍቅርና ጥበብ ለሴቶች ሲታደል አብራ አልነበረችም መሰለኝ። እኔ አይደለሁም ያልኩት፣ እንግዲህ ይሄንን የትሁት ሰውዬ ነው ያለው። ባለፈው ምን ብሏታል? ራሷ ሲያንቀዣቅዣት ምናለች? ካሊብ ትሁትን ይወዳታል ስትል ካሊብ ደግሞ ማነው ሲላ ጊዜ ይህን ይባል ስትል ምን ትመስላለች እቺ? ምን አንቺ ሴቶች ጥበብ ሲታደሉ አልነበርሽም እንዴ አላት። አልነበረችም ይዘወይ ልንገራችሁ ብዬ ነው በዚሁ አጋጣሚ። እና አሁን ላይ ታዲያ የተፈጠረው ነገር ምንድነው? ወደ ቁም ነገሩ ስንመጣ ቲናና አጋቹ ተይዘዋል ማለት ነው። ምክንያቱም ሁለቱም ሲደናበሩ ዳኒን ለማሳፈን አባባና ትሁት አልተኙም ነበር። ምክንያቱም በራሷ ሴራ ራሷን ጠልፈን እንጥላታለን ብለው ተነጋግረው ስለነበረ ትሁት በአሁኑ እንደባለ እንኳን አልጠጣችም። ብዙ ለመስከር ያክል አልጠጣችም። ምክንያቱም ጥንቃቄ ላይ ናት። ዛሬ ሲ ቤት ውስጥ የሆነ ነገር ሊፈጠር ይችላል፣ አጅሪት ላትተኛ ሁላ ትችላለች ብላ በማሰብ እንግዲህ ትሁት በነቃት በንቃተ ህሌና ሁና እንግዲህ ጠብቃ ያው ትሁትን ትሁት ጠብቃ ቲናን እጅ ከፍንጅ ይዘዋታል ማለት ነው አባባና ትሁት። ይሄ በጣም ደስ የሚል ነገር ነው። በነገራችን ላይ ሌላው እንግዲህ ካሊብ ደግሞ ያው ከዚህ ለመገላገል እኮ ከዚህ ሁሉ ልፋት ምን አለበት እኔ ትሁትን ባገባት ብሏል። አዎ ትሁትና እኔ እንጋባ፣ ከዛ ሁለታችን ከተጋባን በኋላ በነገራችን ላይ ቅን ነው። በቃ መልካም ነገር ነው ያደረገው። አው መጋባት አለባቸው ሁለቱ። ቢጋቡ በቃ ቲና ቀዝቀዝ ብላ አርፋ ትቀመጣለች፣ ምክንያቱም ከጨዋታ ውጭ ትሆናለች። በነገራችን ላይ እንደዚህ ነው። በህይወታችንም በጣም ፕሮብሌም ማለት እንዴት ነው መሰላችሁ? ነገር ሰው እህል መብላቱን ትቶ ነገር መብላት ከጀመረ ቤቱ ይበላሻል፣ ቤቱ ይፈርሳል። እንደዛ አሁን ቲና እንግዲህ ከካሊብ ምን አጥታ እንደሆነ ዳኔን ወደ ቤት ያስገባችው ፈጣሪ ይወቅ። ምክንያቱም ምን እንደሆነ የእሷ ችግር እኛ ልናውቅ አንችልም። ግን ዞሮ ዞሮ ባል እያለ ሌላ ባል አይመጣም ነበረ። የብልግና ጥግ ብቻ አመጣችው ማለት ነው። ዳኔን እኔ የምለው ዳኔን እኮ ያስተዋወቀችው ለዚህ ቤት እሷ ናት። ታዲያ እንግዲህ ዳኒ እሷን የተዋወቃት ያው እንደ ሰው ጥቅመኛ ስለሆነ ገንዘብ ፈልጎ ነበረ። አሁን ላይ ግን ገንዘቡ በአፍንጫዬ ይውጣ ፍቅር ያሸንፋል ብሎ የዱጋ ተፋቀሩ። አሁን እነዚህ ሁለት ልጆች በፍቅር ዓለም ውስጥ ናቸው። እንጋባለን፣ አሁን እንደ ሰርጋችን ልንጋባ ነው አሉ። ታዲያ ምንድነው ጥፋታቸው? የኔ ጥያቄ። እናም እንግዲህ ፍቅር ለምኔ ያለችው ቲና ማለት ነው ፍቅር ለምኔ እኔ የምፈልገው ገንዘብ ነው፣ ገንዘብ ከሰውም ከሁሉም ነገር በላይ ነው ያለችው ቲና ማለት ነው። ሁለቱን ለማለያየት እየጣረች ትገኛለች። ለዚህም ነው እንግዲህ አሁን ላይ ኤደን እንዳነጀበችብኝ እንዳወራችብኝማ አትቀርም። የማን ቤት ፈርሶ፣ የማን ትዳር ፈርሶ የማን ይመሰረታል? የኔ ትዳሬ የፈረሰው እኮ ዳኔን አገባለው ብዬ አስቤ ካሊብን አስቀይሜ ከካሊብ ገንዘብ ብቻ ፈልጌ ነበር በእርግጥ የገባሁት አሁን ላይ ግን፣ እኔ አስቤ የነበረው ዳኔን ማግባት ነበረ። ስለዚህ እኔ ላገባው አስቤ የነበረውንማ አንቺ አይደለም በሆንሽ በህልምሽ ማታገቢውም ብላ እንግዲህ ለማስገደለ ቆርጣ የተነሳችው ቲና ማለት ነው ለራሷ እጅ ከፍንጅ ተይዛ አሁን ዘብጥያ ልትወርድ ትችላለች። ምክንያቱም ድርጊቱ ልክ ስላልሆነ ይህ ሰውዬ እንግዲህ ወደ አባ አባ ቤት የገባው በደረቅ ሌሊት ነው። ምን ለማድረግ ሰውን ለማፈን ሰውን ለመግደል። ይሄንንም እንግዲህ ሁለቱ ሲመካከሩ ትሁት ስላየች ቀድማ ለአባ አባ በመናገሯ አባ አባና ትሁት እንዲዘጋጁ ሆነዋል ማለት ነው። ምክንያቱም ይሄንን ነገር ትሁት ረድቷት ፈጣሪ ባታይ ኑሮ እነሱ ሁለቱ እያወሩ ባታያቸው ኑሮ ዛሬ ማታ ዳኒን ወስደው ሊገርሉት ይችሉ ነበር ማለት ነው። እንግዲህ ታዲያ አሁን ላይ ግን በጣም ደስ የሚለው ነገር እሷ ስላየች ማለት ነው። ትሁቴ ስላየች ነው። ፕሮግራሙም ወደ ቤት ይሁን የተባለው ፕሮግራሙም ቤት ሆነ። ቤትም ቢሆን እንኳን ወይዘሮ ቲና ማለት ነው ይህም ቢሆን ችግር የለውም። ቤትም ቢሆን ምንም ችግር የለውም። እንደውም አንቺ ጥበብሽን ተጠቅመሽ ብሏታል። ያው ጥበብ ሲታደሉ ስላልነበረች ግን እሺ ብላተንኳራ ፋይዳ በሩን ከፍት ስታረግ ዳኒን ልታሳፍን ስትሄድ መብራቱ ጠፍቶ ነበረና አባባና ተውት ደግሞ መብራቱን አብርተው፣ እሺ ምን እንታዘዝ ብለው ሰውየውን ጋማ ብለውታል ማለት ነው አሁን ፖሊስ ከምንጠራና ከዚህ በሰላም ከምትሄድ ትሁትንም ሁለተኛ ቀና ብለህ ላታይ ብለው ነግረውታል ማለት ነው እሱም እንግዲህ ምን እንዳለመደኋላ የምነግራችሁ ይሆናል ማለት ነው ውዶች ዬ በነገራችን ላይ ግን አሁን ላይ ቲና ልክ ዳኒ እንደተመለሰው በቃ ይቅር ሲሏት የሆነ ብዙ ነገር ብዙ ጥፋት ነው ያጠፋችው። ይህንን ሁሉ ነገር አጥፍታም ግን ይቅርታ እያለች እየጠየቀች የነበረችው ሁላ የማስመሰል እንደሆነ ደግሞ ደጋግመው ነግረዋታል። ምክንያቱም ሚያስመስል ሰው እና እውነተኛ ሰው ለይቶ ስለሚታወቅ ማለት ነው። ታዲያ እንግዲህ ቲና ልክ ዳኒ ከልቡ ነው የተመለሰው፣ ምክንያቱም ሚያፈቅራት የሚወዳትን ኤዱን እስካልነኩበት ድረስ እሱም በእርግጥ ተመልሶላታል ማለት ነው ለኤዱ ኤዱም እንግዲህ ይሁና ብላ ውሰደኝ ብላለች እንግዲህ እንጋባ ብላ ፈቃዷን ሰጥታለች ማለት ነው። አሁን ላይ ዳኒም በጣም ደስ ብሎታል። ምንም ባይኖረንም በፊት እሷ ብለው ነበር። ሲጀመር እኮ ምንም ባይኖረንም ዋናው ፍቅር ነው። ፍቅር ያሸንፋል። ዳንዬ እባክህን አንተም ስራ፣ እኔም ልስራ ሰርተን እንለወጥ። በነገራችን ላይ እንደዚህ ምትል ሴት በጣም ጎበዝ፣ ጨዋ ናት ማለት ነው። አዎ ኤዱዬ፣ በነገራችን ላይ ከሁሉም በላይ ኤዱ በጣም ጨዋ ናት። በእርግጥ ትሁትን የሚመስል የለም። ትሁትም በጣም በጣም ጨዋ ናት። በተለይ ግን ቲና ቲና ጨዋ ናት። ቲና ሞዴል ናት። ሲያገለግሉ ሰዎች ማለት ነው። ያዳመጣችሁኝ እንደሆነ ተስፋ አረጋለሁ። ና ምናችሁንም ያማችሁ በእውነት ማለት ነው። ምናችሁን የሚያማቸው ገብታችኋል፣ እነማን እንደሆናችሁ እና እኔ የምለው ቲና አሁን ምንሆነ ሞዴል የሚሆነው ምንም እኮ ሞዴል አይሆንም። ባይሆን እንኳን የቲና ደጋፊዎች ማለት ነው፣ ቲና ከሰማቻችሁ ነገሩልኝ፣ አድርሱልኝ። አሁን የምናገረውን ንግግር በእውነት በደንብ በቃ ቲና ሰምታው እንድትለወጥበት እፈልጋለሁ በእውነት። ምክንያቱም እሷ ዛሬ ለዳኔ ካልተሳካላት ነገ ለካሊብ ጉድጓድ መቆፈሩ አይቀርም። ይልቅስ እንደዚህ በሉልኝ ጉድጓድ ስትቆፍሪ አረቀሻት ቆፍሪ። ማን እንደሚገባበት አይታወቅምና አንቺ ተገቢ ወይስ ደግሞ የቆፈርችለት ሰው ይገባ ስለማይታወቅ አረቀሻት ቆፍሪ በሉልኝ። ሁለተኛ ነገር ደግሞ የእውነት ትመለስ የእውነት እውነት የእውነት ተመለሽ ቲናዬ የእውነት የእውነት ዝም ብለሽ ማስመሰሉ ባይዘወይ፣ ሰው ሲያስመስል ያስባነናል እኮ አስመስሎ በቃ እኔ ትመልሽ ያለው እኔ እኮ ምንም በቃ ትቻለውኝ በቃ ምናምን ነገር ነው ያለች። በነገራችን ላይ እና ካሌብ እንኳን እንግዲህ ካሌብ ያው ይቅርታ አድርጎልኝና ካሌብ ያው ወልፎ ነገር ነው ካሌብ እንኳን ባንኖባት የአንቺ ይቅርታ የማስመሰል ነው የአንቺ ይቅርታ ከማስመሰል በምንም አይተናነስም ምንም ጭራሽ ልዩነት የለውም የአንቺ ይቅርታ እርግጠኛ ነኝ የማስመሰል ነው ብሎ ነበረ አረጋገጠ አረጋገጠ የማስመሰል መሆኑን በምኑ በተለይ ኤደን ናትኝ መጀመሪያ ያረጋገጠችው ለምን እንግዲህ ተለውጫለሁ ብላለች በሚል ነው። እነሱም እንግዲህ አሁን ልንጋባ ነው ያሏት። ከዛ ደግሞ ኤደንም ሚዜቱ ኛለሽ ያለቻት ማለት ነው። ታዲያ ይዘንሳትን አይደል በጣም ብላ ስቃባቸው ስትሄድ ጊዜ አሁን ችናት ደግሞ ተለውጫለሁ ትላለች። ምን ዋለው ደግሞ የተለወጠው ብላ ኤደን ነቅታለች። ሌላው እንግዲህ ዋናው ግን ዋናዋ ዋናዋ ትሁት ናት የነቃችባት። እሱም እንግዲህ ሻዩ ላይ መርዝ ስለጨመረች እንቅ ፍጥርቅ አድርጋ አንገቷን ይዛ አንቺ ልትገያቸው ነበር አይደል? ቆይ አንቺ መቼ ነው የምትለወጪው? ደግሞ ተመልሻለሁ ምናምን ታያለሽ አታፍሪም? ብላ ፍጥር ቀርጋ ልትገላ ስትል ካሊብ መጣ። ካሊብ ሲመጣ ምንድን ነው ችግር አለ እንደ ሲል ጊዜ አይ ችግር የለም፣ ባይሆን ቅድም ሻዩን በቆሻሻዋ ስላፈላች ለሱ ኮ እንትን ከፍቷት ነው። አንድ ቀን እንኳን ባፈላ ሻዩ ሳይስተካከልልኝ ቀረ ብላ ለዛሱን እያወራን ነዋል። እስኮ በዝናት ለምን መርዝ ጨምራ እኮ ልትገላችሁ ነበር ብላ ትሁት ለካሊብ ነግረው፣ አስባችሁታል ለፍጥር ቅላርጋት ነው የሚለው እዛው እውነቴን ነው የምላቸው አንቄ ካልታልኳት ቲናን ነው የሚለው እና ትሁት ደግሞ መገልገል ደከማት። እነሱ ለመጣላት እሷ ለመገልገል ስለደከማት አይ፣ ምንም አልተፈጠረም ካሌብዬ፣ ምንም ምንም ችግር የለም ብላ አሰናበተችው ማለት ነው። እንግዲህ አሁን ላይ ታዲያ ይህ ሰውዬ በቁጥጥር ስር ውሏል ማለት ነው። በጣም ደስ ይላል። ቲና እና እሱ እንግዲህ ወደ ዘብጥዬ ይወርዳሉ። ካሊብና ትሁት ይጋባሉ። እንዲሁም ኤደንና ዳኒም ይጋባሉ። አባባም በጣም ደስተኛ ይሆናሉ። ምክንያቱም ትሁትን በጣም ስለሚወዷት በጣም ደስ የምትል ልጅም ስለሆነች ልጄ ብለው ቆጥረዋታል ካሁኑም ሲጀመርም ነገ ደግሞ ጭራሽ ልጃቸውን አግብታ የዚህ ቤት ቤተሰብ አባል ስትሆን መር ማለት ነው፣ በስጋ ስትዛመድ። ከዚህ በፊትም ኤደ ነግራታለች አንች አንቺ በእርግጥ የዚህ ቤት አንድ አባል ነሽ፣ ግን ደግሞ በስጋ መተሳሰር ትልቅ ነገር ነው። ምክንያቱም አሁን ባለፈው አይታችሁ ከሆነ ትሁት ወደ እንደ የትሁትን ድብዳቤ ቲና በረንዳ ላይ ጥላ አባባ ሲያነሱት፣ አይ ባዳ ከባድነቱ አይዘልም ብለዋለኝ። አባባ እውነት ነው፣ ሰው ካልተዋለደ ያው ባዳ ነው። ስለዚህ አሁን ላይ ግን ከሰራተኝነት ከፍ ብላ ከቤተሰብነት ከልጅነትም ከፍ ብላ ግን ተዛምዳ የልጅ ልጅ ብትሰጥ ለአባባ ሞር ደግሞ የሰመረ ይሆናል ማለት ነው፣ ኖሯቸው እና ቲና ከልቧ እንድትመለስ ፈጣሪ ይርዳት። የትሁት አፍቃሪ ተብዬ ደግሞ ወደ ዘብጥያ ይወርዳል ብለን ተስፋ እናደርጋለን። እናንተ ምን ትላላችሁ? እና አብራችሁ ስለቆያችሁ ከልብ አመሰግናለሁ። ፕሊዝ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። ባይ ባይ ውዶችዬ እወዳችኋለው በእውነት። ሀሳብ አስተያየት ደግሞ ብጽፉልኝ ሞር እወዳችኋለሁ ማለት ነው። ባይ ባይ ውዶቼ፣ ማሮቼ፣ ደሞቼ